ሰላም ጤና ስጥልን ውድ የሐረር ግሎባል ኔትወርክ ተከታታዮቻችን የዕለተ እሮቡ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም አርስተ ዜናዎቹን ኒጀር በነዳጅ ፕሮጀክት ላይ የሚሰሩ የቻይና ሰራተኞች ሀገሪቱን ለቀው እንዲወጡ ጠየቀች። ጋና በሰራተኞች ሙስና የተነሳ በዋሽንግተን ዲሲ የሚገኘውን ኤምባሲዋን በጊዜያዊነት ዘጋች። ቻይና ለሩሲያ ጦር ኢንዱስትሪ መሣሪያ ታቀርባለች ስትል ዩክሬን ከሰሰች። በኮሌራ በሽታ ሱዳን ለጤና ቀውስ ለመጋለጥ አፋፍ ላይ መሆኗ ተገለጸ። የማንችስተር ዩናይትድ የመዝናኛ ላወንጅ ውስጥ አይጦች በመገኘታቸው ደረጃው ወደ ሁለት ኮከብ ዝቅ እንዲል ተደረገ። ስሪዲ የሆነው የቪዲዮ ጥሪ ሥርዓት ጉግል ቢም ይፋ ሆነ። ዓለማት ለምንና እንዴት እንደተፈጠሩ ለማወቅ እየጣሩ ስላሉት የ30 ሀገራት ሳይንቲስቶችም የምንነግራችሁ ይሆናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። ቻይና ለሩሲያ ጦር ኢንዱስትሪ መሳሪያ ታቀርባለች ስትል ዩክሬን ከሰሰች። የኬፍ የውጭ መረጃ አገልግሎት ኃላፊ እንዳሉት ቻይና ለሩሲያ የጦር መሳሪያ ኢንዱስትሪ እያቀረበች መሆኑን የሚያረጋግጥ መረጃ አለን ሲሉ ተደምጧል። ኃላፊው ኦሎ ኢቫንጅ ኬፕኮ ከዩክሬን ፎረም የዜና ወኪል ጋር በነበራቸው ቃለ መመለስ እንደተናገሩት ቻይና ለ20 የሩሲያ ወታደራዊ ፋብሪካዎች አስፈላጊ ቁሳቁሶችን እና መሳሪያዎችን እንደምትሰጥ ዩክሬን ማረጋገጥ እንደምትችል ገልጿል። ማክሰኞ ዕለት ቻይና በዩክሬን ግጭት ውስጥ ላሉ ወገኖች ጉዳይ መሳሪያ ሰጥታ እንደማታውቅና ሁለት ጊዜ ጥቅም ላይ የሚውሉ ነገሮችን በጥብቅ እንደምትቆጣጠር በመግለጽ ክሱን ውድቅ አድርጋለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ የዩክሬን ወገን ይህንን ጠንቅቆ ያውቃል ሲሉ ተደምጠዋል። ቤጂንግ የመስኮን ጦርነት በተመለከተ ሩሲያ እየረዳች ነው የሚለውን በኬቭ የሚቀርብላትን ውንጀላ በየጊዜው ውድቅ ታድርጋለች። ባላፈው ወር ቻይና ለሩሲያ የጦር መሳሪያ ኢንዱስትሪ ቀጥተኛ ወታደራዊ ድጋፍ አድርጋለች በማለት ዩክሬንን መወንጀሏ ይታወሳል። የማንችስተር ዩናይትድ የመዝናኛ ላውንጅ ውስጥ አይጦች በመገኘታቸው ደረጃው ወደ ሁለት ኮኮብ ዝቅ እንዲል ተደረገ። በማንችስተር ዩናይትድ የአምባሳደሮች ላውንጅ የሰባት ቁጥር ክፍልና የዴቪልስ ባር ውስጥ አይጦች መገኘታቸውን የትራፎርድ የቁጥጥር ካውንስል አስታውቋል። በዚህም የተነሳ የቡድኑ የመስተንግዶ ደረጃ ወደ ሁለት ኮኮብ ዝቅ እንዲል መደረጉን ዘ አትሌቲክ ዘግቧል። በማንችስተር በኩል በቂ አይጦችን የመከላከል ስራ ተሰርቷል ቢባልም የቁጥጥር አካሉ ግን በተለያዩ የሆቴሉ ክፍሎች ውስጥ የአይጦችን ፍርፋሪዎች እንዳገኘ አስተዋውቋል። ሌሎች በርካታ ጉዳዮችም የአካባቢው ጤና ባለሙያዎች በቀረበው ሪፖርት ላይ ተብራርቷል የተባለ ሲሆን በዚህም የተነሳ የሆቴሉ ደረጃ ዝቅ እንዲል ተደርጓል። ዩናይትድ ከዚህ ቀደም በኦልድ ትራፎርድ የመጫወቻ ሜዳ ላይ አይጦች ታይተው የነበረ ሲሆን ስታዲየሙ በዝናብ ወቅት ማፍሰስም ሌላ አስገራሚ ጉዳይ ሆኖ ነበር። በተጨማሪም በስታዲየሙ በውሃ ታፍነው የሞቱ አይጦች በተመልካቾች መቀመጫ አካባቢ በመታየታቸው ዜናም ሆኖ ነበር።

ዓለም አቀፍ የነፍስ አድን ኮሚቴ IRC በጦርነት እየተናጠች ያለችው ሱዳን በኮሌራና በሌሎች በሽታዎች መቀስቀስ የሕብረተሰቡ የጤና አደጋ ውስጥ ለመግባት ጫፍ ላይ ናት ብሏል። በአንድ ሳምንት ብቻ 172 ሰዎች በኮሌራ በሽታ ሕይወታቸው ማለፉን የሱዳን ጤና ሚኒስቴር ያሳወቀ ሲሆን አዳዲስ ኬዞች በካርቱም ግዛት መመዝገባቸውን ገልጿል። የሱዳን ሐኪሞች የድሮን ጥቃቶች በውሃ ማጣሪያ ጣቢያዎች ኃይል እንዲቋረጥ ማድረጉን ለሀገር ውስጥ መገናኛ ብዙሃን ተናግሯል። ይህም ሰዎች ንጹህ ያልሆነ ውሃ እንዲጠቀሙ ምርጫ አሳጥቷል ብሏል። የዓለም አቀፍ የነፍስ አድን ኮሚቴ የሱዳን ዳይሬክተር ዲዛስ ዩዙፍ እንዳሉት ሶስት ዓመታትን የያዘው የሱዳን የእርስ በርስ ጦርነት የኮሌራ በሽታ እንዲያገረሽ አድርጓል። ኮሚቴው በመግለጫው የኮሌራ ክትባት ተደራሽነት ዝቅተኛ መሆኑን ያሰመረ ሲሆን አስፈላጊ ግብዓቶች እየቀነሱ መሆኑን ጠቅሰዋል። የሕክምና ረዳት ድርጅት የሆነው ድንበር የለሽ የሐኪሞች ቡድን ከባለፈው ወር አጋማሽ ጀምሮ በካርቱም በሺ የሚቆጠሩ ሰዎች በኮሌራ መያያዛቸውን አስታውቋል። በሱዳን የቡድኑ አስተባባሪ ስሌማን አማር ግጭቱ በግልጽ አስፈላጊ መሰረት ልማቶችን ጎድቷል ብለዋል። በዋና ከተማዋ ካርቱም የሚገኙ የጤና ተቋማት አገልግሎት አይሰጡም አሊያም ለኪስ ተመጣጠኝ አይደለም ያሉ ሲሆን፣ አብዛኛዎቹ የጤና ባለሙያዎች በግጭቱ ምክንያት ለቀው ለመውጣት ተገደዋል ሲሉም አክለዋል። አገልግሎት የሚሰጡ ጥቂት የጤና ተቋማት ደግሞ ከአቅማቸው በላይ መጨናነቃቸውን ተናግረዋል። በካርቱም ባለፈው ሳምንት በአንድ ቀን ብቻ 500 የኮሌራ ኬዞች መመዝገባቸውን ኃላፊ አስታውቋል። ከካርቱም ባሻገር በሰሜንና ደቡብ ሱዳን ኮሌራ መቀስቀሱንም አጀንስ ፍራንስ ፕሬስ ዘግቧል። የሰው ልጅ ምድር በምትባለው ፕላኔት ላይ መኖር ከመጀመሩ በፊት የሆነው ምንድነው? ለዚህ ጥያቄ መልስ ለማግኘት ከሰላሳ አገራት የተውጣጡ ሳይንቲስቶች ተሰባስበዋል። በአሜሪካ ደቡብ ዳኮታ በሚገኝ አንድ ቤት በሙከራ ውስጥ የሳይንስ ሊቃውንት ለአንድ ትልቅ ሳይንሳዊ ጥያቄ መልስ እየፈለጉ ነው። ጥያቄው አጽናፍ ዓለማት ወይም ዩኒቨርስ ለምን ተፈጠሩ የሚል ነው። ከበርካታ ዓመታት ጀምሮ የጃፓን ሳይንቲስቶች ለዚህ ጥያቄ መልስ ለማግኘት ሩጫ ላይ ሲሆኑ ከፍተኛ ምርታ ማሳይቷል አጽናፍ ዓለም እንዴት እንደተፈጠረ አሁን ያለው ንድፈ ሀሳብ በዙሪያችን የምናያቸውን ፕላኔቶች ኳክብቶችና ጋላክሲዎች መኖራቸውን ሊያስረዳ አይችልም። የአሜሪካና የጃፓን ሳይንቲስቶች ቡድን መልስ ለማግኘት ተስፋ በማድረግ ኒውትሪኖ የሚባል ንዑስ የአቶሚክ ቅንጣትን የሚያጠኑ መመርመሪያዎችን በመገንባት ላይ ናቸው። በአሜሪካ የሚመራው ዓለም አቀፍ ትብብር መልሱ ዱን ሲል በሰየመው ከመሬት በታች ከሚገኝ ስፍራ እንደሚገኝ ተስፋ አድርጓል። ሳይንቲስቶቹ ከመሬት በታች 1500 ወደ 3 ግዙፍ የመሬት ውስጥ ዋሻዎችንም ቆፍረዋል። የግንባታ ሰራተኞችና ቡለዞሮቻቸው በንጽጽር ትናንሽ የፕላስቲክ መጫወቻዎች ነው የሚመስሉት። የዚህ ተቋም የሳይንስ ዳይሬ ዶክተር ጃሬት ኃይሴ ግዙፎቹን ዋሻዎች የሳይንስ ካቴድራሎች በማለት ይገልጿቸዋል። ዶክተር ኃይሴ እነዚህ ዋሻዎች በሳንፎርድ የመሬት ውስጥ ምርምር ተቋም በመገንባት ለ10 ዓመታት ያህል ሰርተዋል። በምድር ላይ ከሚንኳለል ፍጥረት ከሚሰማ ጫጫታና ጨረሮች ሙሉ በሙሉ ዘግተውታል። አሁን ዱል ለሚቀጥለው ደረጃ ዝግጁም ይሆናል ብለዋል። ለምን በምድር ላይ ኖርን የሚለውን ጥያቄ ለመመለስ ፍላጎት ባላቸው ከ35 አገራት የቱ ጣጡ ከ1400 በላይ የሳይንስ ሊቃውንት በሚሰሩት መሳሪያዎች ስለ ዩኒቨርስ ያለን ግንዛቤ የሚቀይር መሳሪያ ለመስራት ተዘጋጅተናል ብለዋል። የጃፓን ሳይንቲስቶች በበኩላቸው ለተመሳሳይ ጥያቄ መልስ ለማግኘት የሚያብረቀርቁ ወርቃማ ሉሎችን እየተጠቀሙ ነው። ሶሪያና እስራኤል በምስጢር ተወያዩ። ውጥረቶችን ለመቆጣጠር ሶሪያ ከእስራኤል ጋር በአህመድ አልዳላት የሚመራ ቀጥተኛ ስብሰባ አድርጓል። የመረጃ ምንጮች ለሮይተርስ እንደተናገሩት በቅርቡ በሶሪያና በእስራኤል ባለስልጣናት መካከል ቀጥተኛ ስብሰባዎች ተካሂደዋል። ይህም በድንበር አካባቢ ያለውን ውጥረት ለመቆጣጠርና ሁኔታው ወደ ወታደራዊ ግጭት እንዳይገባ ለማድረግ ነው ተብሏል። ሚስጥራዊ ተብሎ የተገለጸው ስብሰባ በዋናነት በፀጥታ ጉዳዮች ላይ ያተኮረ ሲሆን አህመድ አልዳላቲ በሶሪያ በኩል ሲሳተፍ የእስራኤል ተወካዮች ማንነትን ግን አልተገለጸም ሲል ሮይተርስ ዘግቧል። እነዚህ እርምጃዎች በአስጨናቂው ቀጠናዊ ሁኔታ ውስጥ በሶሪያ ድንበር አካባቢ ወታደራዊ ግጭት ሊከሰት ይችላል የሚል ስጋትም እየጨመረ በመምጣቱ ነው ተብሏል። በደማስቆና በቴላቪቭ የሚገኙ ኦፊሻላዊ ምንጮች በሪፖርቱ ላይ እስካሁን አስተያየት ከመስጠት ተቆጥበዋል። ኒጀር በነዳጅ ፕሮጀክት ላይ የሚሰሩ የቻይና ሰራተኞች ሀገሪቱን ለቀው እንዲወጡ ጠየቃች። ከእንደ ሌሎች የምዕራብ አፍሪካ ሀገራት በወታደራዊ መንግስት የምትመራው ኒጀር ተፈጥሮ ሀብቷ ላይ ከፍተኛ ቁጥጥር ለማድረግና የሀገር ውስጥ የስራ እድልን ለመፍጠር በብድርና በእርዳታ ስም ለዘመናት የሀገሪቱን ማዕድናት በገፍ ስትጠቀምበት የኖረችውን ቻይናን ከዚህ በኋላ ያንችን እገዛ ልሻም በራሴ ዜጎች መስራት እችላለሁ ማለቷን ነው ሮይተርስ የዘግበው። የነዳጅ ሚኒስትሩ ሳቢ ኦማ ለቻይና ናሽናል ፔትሮሊየም ኮርፖሬሽን እና ማጣሪያው በኒጀር ውስጥ ከአራት ዓመታት በላይ ሲሰሩ የቆዩትን የውጭ አገር ዜጎች ውል እንዲያቋርጡ ጠይቋል። በመጋቢት ወር በውጭ አገር ነዋሪ ሰራተኞችና ዝቅተኛ ክፍያ በሚከፈላቸው የአገር ውስጥ ሰራተኞች መካከል ባለው ልዩነት መካከል በተፈጥረ አለመግባባትና በኒጀር ዜጎች ጉልበት ብዝብዛ ተፈጽሟል ስትል ሶስት የቻይና የነዳጅ ዘይት ስራ አስፈጻሚዎችን ያባረረችው ኒጀር አሁንም ከጥቂት አስፈላጊ ባለሙያዎች ውጪ በአገሪቱ የሚገኙ ቻይናውያንን ከአገሪቱ በአስቸኳይ እንዲወጡላት አስጠንቅቃለች። የእርምጃ የሁለትዮሽ ግንኙነቱን የበለጠ ሊያበላሽ ይችላል ቢባልም ኒጀር በውሳኔዋ መጽናቷን የተገለጸው ትሪዲ የሆነው የቪዲዮ ጥሪ ስርዓት ጉግል ቢም ይፋ ሆነ። በጉግል ኩባንያ የበለጸገው ጉግል ቢም የቪዲዮ ጥሪ መተግበሪያ በአርቲፊሻል ኢንተለጀንስ ቴክኖሎጂ ታግዞ ነው የሚሰራው። መተግበሪያው ከተለያየ ቦታ ሆነው የቪዲዮ ጥሪ ለሚያደርጉ አካላት በአካል የመገናኘት ያህል ስሜት የሚፈጥር መሆኑን ኩባንያው አስታውቋል። ይህም ከዚህ ቀደም ባለ ሁለት ዳይሜንሽን ወይም ቱዲ የሆነ የቪዲዮ ጥሪ አገልግሎት ከሚሰጡ መተግበሪያዎች የተሻለ ተመራጭ አድርጓል። የቪዲዮ ጥሪ የሚያደርጉ አካላት የተለያዩ ቋንቋ ተናጋሪዎች ከሆኑ በራሳቸው ድምጽ ወደሚፈልጉት የቋንቋ አማራጭ አሁናዊ ትርጉም ማግኘትም ይችላሉ። የትርጉም ስራዎቹ በጀሚኒ ኤ አይ ሞዴል አማካኝነት የሚቀርቡም ይሆናል። ለእውነታ የቀረበ የቪዲዮ ተግባቦት ስርዓትን ለተጠቃሚዎች ለማቅረብ ከኤችፒ ኩባንያዎች ጋር በጋራ እየሰራ መሆኑ ተመላክቷል። ጋና በሰራተኞች ሙስና የተነሳ በዋሽንግተን ዲሲ የሚገኘውን ኤምባሲዋን በጊዜያዊነት ዘጋች። ጋና በዋሽንግተን የሚገኘውን ኤምባሲዋን ለጊዜያዊነት ዘግታለች ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ሳሙኤል ኦኮዴስቱ ተናግረዋል። የአገሪቱ ሰራተኞች ለሙስና በእቅድ ሲንቀሳቀሱ ቆይተዋል ሲሉም ዘግቧል። በኤምባሲው ውስጥ በ2017 የተቀጠረው የሀገር ውስጥ የአይቲ ሰራተኛ ፍሬድ ካርቲንግ በኤምባሲው ድረገጽ ላይ ያልተፈቀደ ግንኙነት መፍጠሩን ተከትሎ በተደረገው ምርመራ ወዲያውኑ ከስራ ተባሯል። የቪዛና የፓስፖርት አመልካቾችንም ወደ ግል ኩባንያዎች በማዘዋወር ሲሰራ እንደነበረም አበላኳ በፌስቡክ ላይ ባጋሩት መግለጫ ገልጸዋል። ሚኒስትሩ ከወራት በፊት የኦዲት ቡድን አቋቁመው በኤምባሲ ውስጥ የተጠረጠሩትን የሙስና ተግባራትን ለማጣራት ጉዳዩን ለጠቅላይ ቤግ ማቅረብ በሚቻልበት የክስ ሂደትና በማጭበርበር የተገኙ ገንዘቦችን መልሶ ማግኘት ይቻላል ብሏል። አብላኳ እንዳሉት ግብረ አበሮቻቸው ይህንን ሕገወጥ እቅድ ቢያንስ ለአምስት ዓመታት ሲያንቀሳቅሱ ነበር ሲሉ ተደምጧል። ለአመልካቾች ከ29.75 እስከ 60 ዶላር ያልተፈቀደ ክፍያ በድብቅ ያስከፍላሉ። ይህም በግል አካውንቱ ውስጥ ይቀመጥ ነበር ብሏል። ኃላፊው እንደተናገሩት ኤምባሲው ላይ የሚካሄደው መልሶ ማዋቀርና የሥራ ጥራት ማሻሻያ እስኪጠናቀቅ ድረስ ለጥቂት ቀናቶች ተዘግቶ እንደሚቆይ ገልጿል። እስካሁን ስትከታተሉት የነበሩት መረጃዎቻችን እዚህ ላይ በቃሉ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ለውራይ ዘመዶ መረጃዎቹ በፍጥነት እንዲደርሱ ያድርጉ።